አረኔ፣ አልደርሰውም። ወይኔ ጉዴ፣ ወይኔ ጉዴ። እና የቤቴን እቃ ሙሉ ወስጃለሁ ማለት ይቻላል። ብዙ የምጠቀምባቸው እቃዎች ምናም ነገር ወስጃለሁና የቀራኝ የተወሰነ እቃዎች አሉ። የተወሰነ እቃ ነው። እሱን ይዤ ሂጄ እዛ ለማስተካከል እና እዛ ለመሆኑ ወስኛለሁ። ቤተሰብ

ሰላም ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? ባያላችሁበት ሰላማችሁ ብዙ ትዝዝት ይበል ያለው እግዚአብሔር ይመስገን፣ በጣም ደህና ነኝ። ሰሞኑ ሱቅና እዚህ የቤት ኪራይ መክፈል በጣም ከባድ ሆኖብኛል እና ቢያንስ ሁለቱንም ወደ አንድ ቦታ አድርጌ አንድ ቦታ ለመሆን ወስኛለሁ እና ዛሬ መጨረሻ ቀኔ ነው እና የቤቴን እቃ ሙሉ ወስጃለሁ ማለት ይቻላል። ብዙ የምጠቀምባቸው እቃዎች ምናም ነገር ወስጃለሁና የቀረኝ የተወሰነ እቃዎች አሉ። ሸራና ምንም በቃ ምንም የለውም እና የቀረኝ የተወሰነ እቃ ነው። እሱን ይዤ ሂጄ እዛ ለማስተካከል እና እዛ ለመሆን ወስኛለሁ። ቤት ቤተሰብ፣ ምክንያቱም ሁለት ቦታ ቤት ኪራይ መክፈል ነው የሚከብደው። ለዛ እዛ መሆን ይሻላል። ዘበኛም ስላለው ሱቁ ምንም ነገር አይፈጠርም ብዬ ስላሰብኩ እዛው ለመሆን ወስኛለሁ። ፍራሽ ምናምን ነገር ወስጃለሁኝ። ብዙ እቃዎችን ወስጃለሁ እና የቀርሰች ቃናት ና እሷ ነው አውጥቼ ዛሬ የቀረኝ ምንም ምን ቀረኝ አልኩኝ። ምንም የቀረኝ ነገር የለም። ሸራዬና ልብስ ነው ከዚህ ቤት ያላወጣሁት። በቃ ይዚ ውስጥ ያለችው ሸራና ልብስ ነው ከዚህ ቤት ያላወጣሁት ና ሙሉ እቃዎችም ከስርስር ከስርስር ከስርስር እየወሰድኩ እዛ ውስጃ አለኝ ስለምጠቀምበትም መጠቀመው ነገር ስለሆነ እዛ ውስጃቸዋለሁና ወጣና ቢያንስ የዚህኛው የቤት ኪራይ እንኳን እንዲቀነስልኝ ማለት ነው። ምክንያቱም እዚህም ሁለት ሺ ነው የሚከፍለው እዛ የሚስቁ ክፍያ አለና በጣም ከባድ ነው የሚሆንብኝ። ለዛ በሚለው ይሄን ውሳኔ ወስኛለሁ ማለት ነው። ቤተሰብ እና እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እቃ ላስተካክላ በመሀል ፎቶ ናየኋትና ለካ ተመረቅ ያለውኝ አያችሁ። መመረቂ ሁላ ትዝ የሚለኝ ፎቶን ሳይ ነው። ና ተመራቂ ተቀማጭ የተመረቀ ስራ አጥ ነኝ። ና ፎቶን ሳያት ሳያት ሁሌ ተመራቂ ደግሞ ትዝ ይለኛል። ለእናንተም ላስታውሳችሁ መመረቂም ብዬ ነው ያሳየኋችሁ። ና ቤቴ ቃይ ወለሌ ምናም ነገር እያወጣጣሁ ነው። ወለሌ ጸዴ ውሃ ከስር እየያዘ ቃ እንግዲህ ተገላገልኩት አሁን በጣም እንትን እየሆነብኝ ነበር፣ አልስተካከል ብሎኝ ነበር። ከስር እርጥበት እየያዘ ያው ቤት ውስጥ ስለማሉል ምናምን ነው። ለዛ ነው ስለማላጫጭስበት ምናምን ነው። ለዛ አስቸግሮ ነበረ። ከዛን ፌስታሌን ልገዛ ወጣው ሻንጣይን ልገዛ ወጣሁ እንጂ፣ ሻንጣዬን ገዝቼ መጣሁኝ። ከዛን ልብሶቼን ሻንጣ ውስጥ ምናምን ነገር ሞላ ሞላ እያደረግኩኝ ነው ያለሁትና ያው ግማሽ እቃ ነው እዚህ ያለኝ። እቃ ማለት የተወሰነ እዛው ስጃ ያለኝ ብዙም አይደለም እዚህ ያለኝ። ግን ሞር ደግሞ ቤቱ እዛ ሰፊ ነው። ትንሽ ሱቁ እንዳያችሁት ነው። ትንሽ ሰፋ ስለሚል ዋጥ ያደርገዋል ይመስለኛል፣ እቃዎቹን እና እዛም እዚህም እያልኩ ምንድነው ነው የባጃጅ ምናምን ራሱ በጣም እያስቸገረኝ ነበር። ማለት ጠዋት ሄዳለውኝ ከዛን ማታ መለሳለሁ፣ ወይም ጠዋት ሄዳለሁ ማታ መለሳለሁ። በጣም ሩቅ ነው፣ ከእኔ ቤትና ሱቁ በጣም ተራርቆ ነው ያለው ና በእግሬ ምሞክር አይነት አደለም እና ቀሱሱ ነገር በጣም አስጠልቶኝ ነበረ። ለዚህ ሁለት ቦታ እዛም ዚህም ከመሆን ደግሞ እዛ ባድር እዛ ዘበኞች ስለሚያድሩ ችግር አይኖረውም፣ እዛ ጊቢውን ስለሚጠብቁ እዛ አካባቢ ያሉ ሱቆችም ሁሉንም ስለሚጠብቁ ምንም ችግር አይፈጠርም። እና ለዛ ብዬ ነው የወሰንኩት። እሺ ቤተሰብ፣ እሺ ቤተሰብ። አቀይና አውጣጥቼ ያው አውጣጥቼ በር ላይ ቁጭ ቁጭ ቁጭ አድርጊያቸዋለሁ። ብዙ ቃይ ሌለው ሰው ማለት ነው። ጥሩነቱ ነው የሆነበት። ልንቀሳቀስ ሲል እንዲሰ አድርገው ይቀይራል ማለት ነው። እና ብዙ ቃይ ለመኖሩ ትልቁ ጥቅሙ አያስቸግርም። እና ግን የተወሰነ ከስር ስር ከስር ስር እዛ እየወሰድኩ ስለነበር ነው። ፍራሽን የምተኛበትን አንዳንድ እንትኖችን እዛ ስለወሰድኩ ነው። ምክንያቱም ከዚህ እዛ የባጃጅ ራሱ መክፈል ጠዋት ማታ ጠዋት ማታ ስለምመላለስ የባጃጅ ራሱ ሌላ ታሪክ ነው። ከዛ ደግሞ ለቦታ የቤት ኪራይ ሌላ፣ ለዚህ ይሄ ደግሞ ያላግባብ ወጪ ነው ብዬ ስላሰብኩ ነው ወደዚ የሰበሰብኩት። ና ቤቴ ይሄን መስላለች። የመጨረሻ ቀን ስገባ ትዚ ላች እንደሆነ ዳኒ እናነባ ምናምን ነበሩ አብረውኝ አግዘውኝ ምናምን የገባሁት ዛሬ ግን እቃ ብዙም ስለማያስቸግር ብዙ እቃ ስለሌለኝ ራሴ መውጣት አያስቸግረኝም ብዬ እነሱ ጋር ራሱ አልደወልኩላቸውም። ትንሽ እቃ ስለሆነ ብዬ ማንም አልጠራሁኝም። እና አሁን ጠራርገውና ቁልፉን ለባለቤቱ እንዴ! አምፖሉ አምፖሉ ኔ ነው። አንተ አምፖሉ የኔ ነው። ሄኖክ ነበረ የገጠመልኝ የዛኔ ቀስ ብዬ ቆይን ትል ቆሜ ላውርደው። የዛኔ ሄኖክ ነበረ የገጠ ቆይን ቢ ካለኝ አንተ ታወርደዋለህ። ሄኖክ ነበረ የገጠመልኝና ምን ላይ እንደምቆም አላውቅም ጀሪካናቸውን ልሰድ ጀሪካናቸውን ልሰድ፣ አይበላሽባቸው። ምን ቆይ እስቲ በጀሪካ ልሞክር፣ እቃ እንዳይበላሽባቸው ግን ውሃ አለ። ባዶ የለማ ውብስ ባዶ የለም። ወንበር አለ፣ ወንበርም የለም። ዘጋ። ምን ይሻል? እስቲ ይሄ ከቻለኝ እዚህ ላይ ልሞክር። ውሃ አለ ግን ልሞክር። እኔ እኮ ግን እፈራለሁ። ኤሌክትሪክ ነገር ይዞኝ እንዳይዘኝ ይዞኝ እንዳይዘኝ። በስመ አብ ቅዱስ በስመ መብራህንዬ። አረ እኔ አልደርሰው። ወይኔ ጉዴ ወይ ወይኔ ጉዴ። ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ። አረ እኔ አልደርሰው። ማናና ተወርደሃል አንተ ሄደህማ። እኔ አልደርሰው ማ። በቃ ፍታው። እሺ ቤተሰብ እኔ ቁመታ ቁመተ አጭር ስለሆንኩ ካሜራማን ያወርዶልኛል፣ እና የሄኖክ ናትቺ ሄኖክ ነበር የዛኔ አምጥቶ የገጠመልኝና ለሄኖክ ይሰጠዋል፣ ወይ ዛ ሱቄ እገጥመዋለሁ እዚህ እንዳይ እንዳይ ራገፍ። እሺ አሁን መጥረግ ያልፈልግና ቤቱን ልጥረግና ቁልፍ ሰጥቻቸው ልውጣ። ከዚህ ቤት የመጨረሻ ቀኔ ነው ዛሬ። አረ መጥረጊያ የት ነው ያለው? ምን ይሻላል? አንኳ ሳልጠርግሞ አልፈልግም። ያው ቤተሰብ ታውቃላችሁ ሰሞኑን ሄኖክ የነበረበት ሁኔታ ቤቴን እንዳስተካክል፣ ቤቴን እንዳጸዳዳ አልጋበዘኝም ነበር። ስራ ቦታ እራሱ በጣም ብዙ እቃዎች ነው የተበላሹብኝ። በጣም ብዙ ያስገባዎት የነበሩ እቃዎች፣ ወተት፣ ምናምን፣ ቲማቲም ብዙ እቃ አስገብቼ ነበር። ያው እሱን ለማስፈታት ላይታች ስንል መሸጥ አልተመቸኝም ነበርና በጣም ብዙ እቃ የተበላሸብኝ ግን እንግዲህ እንደ አዲስ አስገባለሁኝ። ያው መሞከር አይከፋም በሚለው እቃ አላስገባሁኝምና፣ ለዛ ነው ዛሬ እቃ ስላላስገባ እሱ እቃ አልከፈትኩኝምና ለዛ፣ የመጨረሻ ቀኔም ስለሆነ ይህም ቤት የምጨርስበት ወሩ የምጨርስበት ቀን ስለሆነ እቃ አወጣጣ ብዬ ወሰንኩትኝ። ለዛ ነው ማለት ነው ቤተሰብና ጨርሻ አለሁኝ። የለኝም ቁልፉን ልመልስላትና ቁልፍ ልስጣትና ተረካክቤ ልሄድ እና በጣም ሩቅ ስለሆነ ባጃጅ መጥራቴ ግዴታ ነው። ከዚህ ዛ ድረስ ተሸክሜ አልችለውም። ሁለታችን ተሸክመን አንችለውም። ለዚህ ባጃጅ ጠርቼ ባጃጅ ይዘን እንወስደዋለን እዛ ማለት ነው። እስከ ቪዲዮም ጨርሻ አብራችሁኝ ስለቆያችሁ ቤተሰብ ከልብ በጣም አመሰግናለሁ። እዛ ሄጄ ደሞ አስተካክዬ ምናምን ነገር እንዴት እንዳደረግኩትኝ አሳያችኋለሁ። ወይም ቤተሰብ በጣም ወዳችኋለሁ። ይህን ቤት ላይክ፣ ሽር፣ ሰብስክራይብ ማድረግ ይረሳ ሸኞ ልሂድ። በቃ ይዘጋጅልኝ፣ ሻንጣዬ ምን ቀረኝ? ሰልክረ መጥቼ ሳጣ

አመሰግናለሁ፣ አመሰግናለሁ። መሄዴ ነው እኔ መሰናበቴ ነው። መሄዴ ነው እኔ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ፣ አመሰግናለሁ።